ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘን መተናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ምርትና ምርታማነትን ከማሳደግ ጎን ለጎን ምግብና ስርዓተ ምግብን ለማሻሻል በትኩረት መስራት እንደሚገባ ግብርና ሚኒስቴር አሳሰበም። ሚኒስቴር መስሪያ ቤቱ ምግብና ስርዓተ ምግብ ላይ ያሉ ችግሮችን ለመፍታት የሚያስችል እስትራቴጂ በማዘጋጀት ተግባራዊ ለማድረግ እየሰራሁ ነው ብለዋል። ዘገባው የባላ ለሚየ ነው፣ ደጀናምባቸው ያቀርበዋል። በሀገር ደረጃ ምርትና ምርታማነትን ለመጨመር በግብርናው ዘርፍ በርካታ ስራዎች ተሰርተዋል። ይሁን እንጂ ምግብና ስርዓተ ምግብ ላይ በቂ ስራ ባለመሰራቱ በሀገር ደረጃ የመቀንጨር የመቀጨጭና ከምግብ ጋር የተያዙ ችግሮች በዜጎች ላይ ስለመኖሩ ጥናቶች ያመላክታሉ። ችግሩ ትርፍ አምራች በሆኑት ክልሎች አካባቢዎች በስፋት ስለመስተዋሉም በአማራ ክልል የተጠናው ጥናት አመላካች ነው። በ2016 ዓ.ም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተጠና ጥናት አማራ ክልል እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት መካከል አርባ ነጥብ ሶስት ፐርሰንቱ የመቀንጨር፣ አስራ አምስት ፐርሰንቱ የመቀጨጭና ሀያ ሁለት ፐርሰንቱ ከክብደት በታች እንደሆኑ ያሳያል። ከዚህ አንጻር እንደ ክልል የተቀመጠውን የምግብና ስርዓተ ምግብ መጓደል ችግር የመቀነስ ግብ ለማሳካት የግብርናውን ሴክተር ቁልፍ ሚና በመጫወት ላይ ይገኛል። በተለይም የሰቆጣ ቃል ኪዳን ፕሮጀክት በክልላችን መተግበር ከጀመረ ጊዜ አንስቶ አበረታች ለውጦች እየተመዘገቡ ይገኛሉ። በግብርናው ዘርፍ ጤናማ ትውልድ ለመገንባት በርካታ ማሻሻያ ስትራቴጂዎች እየተሰሩ ነው ያሉት የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በምግብና ስርዓተ ምግብ ዙሪያ ያሉ ችግሮችን ለማስቀረት ራሱን የቻለ ስትራቴጂ መዘጋጀቱን አስረድተዋል። የመጀመሪያው የምግብ ደህንነትና ጥራት አንዱና ወሳኙ ነው። በሁለተኛ ደረጃ የድህረ ምርት አያያዝና ሶስተኛ ደግሞ የስርዓተ የስርዓተ ምግብ ወይም ኒትሪሽን ተኮር ስትራቴጂ ተዘጋጅተው ሶስቱን ስትራቴጂዎች በሀገር ደረጃ ላውንች አድርገናል። በተለይ በምግብ ደህንነትና ጥራት ጉዳይ አንደኛ የምንመገበው ምግብ ደህንነት እኛ የምናመርተውም ከውጭ የምናስገባውም ወደ ውጭ የምንልከውም ጭምር። ሁለተኛው የድህረ ምርት አያያዝ ስትራቴጂ ነው። በድህረ ምርት በሀገር ደረጃ እስካሁን ባሉ ጥናቶች በግሬን ሰብሎች ወይንም በአዝርት ከ20 እስከ 30፣ በአትክልት ከ30 እስከ 50 ፐርሰንት የምርት ብክነት አለ። በእንስሳት ደግሞ ከ40 ፐርሰንት በላይ የድህረ ምርት ብክነት አለ። በተጨማሪ ብክለት እነዚህን ለማስቀረት ይሄ ስትራቴጂ እጅግ በጣም ወሳኝ ነበር። የምግብ ብክለትና ብክነት አሳሳቢ መሆኑን በመረዳት ስትራቴጂ ውጤታማ እንዲሆን ወጥ የመረጃ ልውውጥ ስርዓት መዘርጋት፣ የባለድርሻ አካላትን ተሳትፎ ማሳደግና ሌሎች ስልቶችን መከተል እንደሚገባም ዶክተር መለስ አሳስበዋል። የግብርና ግብአቶች፣ አሰራሮችን፣ ቴክኖሎጂዎችን፣ የግብርና ምርቶችና አገልግሎቶችን ከፌዴራል እስከ ታች ቀበሌ ድረስ ሁላችንም በቅንጅት መተግበር መፈጸም ይጠበቅብናል። በስትራቴጂዎቹ የተቀመጡ ስራዎች በምርምር በመረጃ ላይ የተመሰረቱ መሆናቸውን አምነን በስራም በተመሳሳይ መደገፍ ይጠበቅብናል። አማራ ሚዲያ ኮርፖሬሽን ያነጋገራቸው የደቡብ ወሎ ዞንና ዋግምራ ብሔረሰብ አስተዳደር ግብርና መምሪያ ኃላፊዎች የአካባቢያቸውን ጸጋና ምቹ ሁኔታዎችን በመጠቀም ስትራቴጂውን ውጤታማ ለማድረግ እንደሚሰሩ ተናግረዋል። አርሶ አደሩ ጋር የሚያለማዋ አትክልት አለ፣ ጥራጥሬ አለ፣ የቅባት እህሎች አሉ ና ከስጋ ጋር ተያይዞ ደግሞ ዶሮ እያረባ አሳ በኩሪ ደረጃ ስምንት በስምንት አዘጋጅተን እየሰራን ያለንበት ት ነው ያለውና ቢያንስ ለሚመጣው ትውልድ የተሻለ የሥርዓተ ምግብ እንቅስቃሴ ኑሮት እንዲያድግ ይሄ ደግሞ ጤናማ ሆነ ዜጋ ይፈጠራል። ጤናማ ሆነ ዜጋ ደግሞ ጤናማ ሀገር የሆነች ሀገር ለመሰረት ወይም ደግሞ ለማበልጸግ የሚረዳ ስለሆነ ያንን ታሳቢ አድርገን እየሰራን ያለ ነው። ይሄ ደግሞ በሰቆጣ ቃል ኪዳን በኤፌስ አርፒ በካልም እና በፒኤስኤንፒ ፕሮግራሞችም ታቅፎ አርሶ አደሩ በመደበኛም ሰራ ሞዴል መንደር ላይ መሰረት አድርገን እየሰራን ያለንበት ሂደት ነው ያለው። ለአርሶአደሩ አድሮ የስራ ተመግቦ ሊያሻሽል የሚችሉ የፍየል ወተት፣ ዱባ፣ በንጥረ ነገር የበለጸጉ ሰብሎችን እንዲቀርበት ለምሳሌ ቦሎቄ፣ እንቁዳ፣ ጉሳ፣ ገንቢ በቆሎ እንደዚሁም ደግሞ አትክልትና ፍራፍሬዎችን የቆስጣ የሰላጣ፣ የጥቅል ቦ የቲማቲም፣ ፓፓዬ እነዚህን መሰረት ያደረገ ስራዎችን ለመስራት ጥረት እየተደረገ ነው ያለው ማለት ነው። የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ የውሃ አካላትን ለመጠበቅ ከአጋር ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጿል። ኤጀንሲው ከባለድርሻ አካላት ጋር በሚያከናውናቸው ተግባራት ዙሪያ የውይይት መድረክ በኮምቦልቻ ከተማ አካሂዷል። ህይወት አስመማው ትነግረናለች። የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ የአማራ ክልል ደንና አካባቢ ጥበቃ ባለስልጣን ተጠሪ ተቋም ነው። ኤጀንሲው የውሃ አካላትን ብዝሃ ህይወትን እንዲለሙ የማድረግ ከመጤ አረም የመጠበቅና ቀድሞ የመከላከል እንዲሁም የውሃ አካላትን ተፋሰሶችን ከብክለት የመጠበቅ ዓላማዎችን ይዞ ይሰራል። ተቋሙ የተቋቋመበትን ተግባርና ኃላፊነት ግንዛቤ ለመፍጠር የሚያስችል የውይይት መድረክን በኮምቦልቻ ከተማ ከባለድርሻ አካላት ጋር አካሂዷል። በደቡብ ወሎ ዞን የወረባቦና ተወካይ የሆኑት አደማ አህመድ እና ሌይላ ሰይድ ላሚኮ እንደገለጹት ኤጀንሲው በየአካባቢያቸው ያሉትን ሀይቆች ከመጠበቅ አንጻር ጉልህ ሚና መጫወት እንደሚኖርበት አመላክተዋል። የቀረቡት ሰነዶች በጣም ገዥና በዋናነት የሀይቆችን ችግር ሊፈታ በሚችል አግባብ የቀረቡ ሰነዶች ናቸው ማለት ይቻላል። ኤጀንሲው አሁን ላይ ክልል ላይ ብቻ የተመሰረተ ነው። ከዚ ወርዶ በዞን ውስጥ ያሉትን ሀይቆች ውሃማ አካላቶችን በእቅድ ተይዘው የጊዜ ራሳቸውን የጊዜ ስሌታ ተቀምጦላቸው ተከታታይ የሆነ ስራ መስራት አለባቸው። ኤጀንሲው ቢሰራ ጥሩ የሚሆነው ያው እንግዲህ ሀይቁን በደለል እንዳይሞላና ያው ሀይቁ በተለያዩ አረሞች እንዳይበከል የሀይቁን ጤናማነት እንዲጠበቅ የተለያዩ ጥናቶች ቢደረጉ ጥሩ ነው የሚል እንትና ያለ። የደቡብ ወሎ ዞን ምክትል አስተዳዳሪ አሊማ በዞኑ አራት ሀይቆች መኖራቸውን አስታውሰው ሀይቆቹን ከማልማትና ከመጠበቅ አንጻር ስራዎች እየተሰሩ ቢሆኑም በይበልጥ አመርቂ ስራ ለማከናወን ግን ኤጀንሲው ጋር በትብብር መስራት እንደሚያስፈልግ ጠቁመዋል። እንደ ምክትል አስተዳዳሪው ገለጻ የውሃ አካላትን የገቢ ምንጭ ከማደግ አኳያም የሀይቆቹን ደህንነት በማስጠበቅ ለመስራት ታቅዷል። እስካሁን ባለው የተወሰነ ከገቢ ምንጭነትም አኳያ ስለምናይ ለምሳሌ በጣም ብዙ ማህበሮች አሉ። አሳ እያወጡ የሚጠቀሙ ማህበሮች አሉ። ማይባር ሀይቅ ላይ በተመሳሳይ እንደዚሁ አርድቦም ላይ የተጀመሩ ስራዎች አሉ፣ ይጠቀሙባቸዋል። ግን ሀይቆቹ የሚሰጡት ጥቅም ይሄ ብቻ አይደለም። አንደኛ እስካሁንም ኢኮኖሚካሊ ጥቅም እንዲሰጡ ከማድረግ አኳያ ሀይቆቹን ደህንነት በሚጠብቅ መንገድ ስላልሆነ የመጀመሪያ ስራችን ኢኮኖሚካሊ ጥቅም እንዲሰጡ እናደርጋለን ስንል የሀይቆቹን ደህንነት በሚጠብቅ መንገድ ስለመሆኑ እርግጠኛ መሆን ነው። እሱን የምናደርግበትን መንገድ እንነጋገራለን ወደፊትም በዛው መንገድ ተግባራዊ የምናደርግበት ሁኔታ ነው የሚኖረው። የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ አማካሪ ማግኘት መልካሙ እንደገለጹት ኤጀንሲው ባለፉት አምስት ዓመታት በጣና ሐይቅ ላይ ተከስቶ የነበረውን የእምቦጭ አረም ከመከላከል ጀምሮ የተለያዩ ተግባራትን ሲሰራ ቆይቷል። ላለፉት ዓመታት የእምቦጭ አረምን ከመከላከል አኳያ ነው። ነገር ግን ተቋሙ ከዚህ በላይ ብዙ ስራዎች አሉት ጠቅላላይ የውሃ አካላት ግድቦች፣ ሃይቆች ውሃ ዘል መሬት የሚባሉትን መጠበቅ ማልማትና ለዘላቂ ጠቀሜታ እንዲሰጡ ማድረግ የሚያስችል እንቅስቃሴ የሚሰራ ተቋም ነው። ነገር ግን በዋናነት ከተቋቋመ በኋላ እየሰራ ያለው የጣና ሀይቅ ላይ የመጣውን ተስፋፊና መጥያረም በውጭን መሰረት አድርጎ ነው እየሰራ ያለ ሌላ ምናልባት ከዌትላንድ ላይ በክልሉ ያሉ ሁሉም ዌትላንዶችን የማስጠና ስራ ተሰርቷል። አሁን ላይ በተለያዩ የክልሉ ከተሞች የውሃ አካላትን በመጠበቁ በኩል ሁሉም የበኩልን እንዲወጣ የሚያስችል የውይይት መድረክ እየተዘጋጀ መሆኑንም የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ አማካሪ አስረድተዋል። ይሄ ተቋም እምቦጭ አረም የሚከላከል ተቋም ነው ብሎ ነው ሰው የሚያስበው። ስለዚህ ባለድርሻ አካላት በተለይ በዋናነት የምርምር ተቋማት ዩኒቨርስቲዎች፣ ይሄ አሁን የፈጠርነው መድረክ እንዲህ አይነት የባለድርሻ አካላት ይምክር መድረክ ጎንደር ላይ ያካሄደናል፣ ባህር ዳር ላይ እናካሄዳለን አሁን በፊት የሚያካሄድ ናቸው አሉ። ከዚያ በኋላ በእነዚህ መድረኮች ያገኘናቸውን በጋራ ኮምፓይል አድርገን አደራጅተን ለህግ ለፖሊሲ ግብዓት የሚሆን ነገር ለተቋም ማሻሻል ግብዓት የሚሆን ነገር እንሰራለን ብለን ነው የምናስብ ማለት ነው። የከፍተኛ ትምህርት ተቋማት ጋር በጋራ ለመስራት መታቀዱንም አማካሪው ገልጸዋል። በመጨረሻም ምርትና ምርታማነትን ለማሳደግ ለአርሶ አደሮች የሚደረገው ድጋፍና ክትትል አጠናክሮ እንደሚቀጥል የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ገለጸ። በ 2017/18 የምህር ምርት ዘመን ከ58,000 በላይ ሄክታር መሬት በዘር ለመሸፈን ታቅዶ እየተሰራ መሆኑ ተመላክቷል ይማም ኢብራሂም ተጨማሪ አለው የ 2017/18 የምህር ሰብን ልማት የዘር ጅማሮ በኦሮሞ ብሔረሰብ አስተዳደር በሁሉም አካባቢዎች እየተካሄደ ነው በደዋ ጨፋ ወረዳ የጎበያ ቀበሌ አርሶአደሮች በመኸር እርሻ እንቅስቃሴያቸው የምርት ማሳደጊያ ግብአትና ቴክኖሎጂን ተጠቅመው ከባለፈው አመት የተሻለ ምርት ለማምረት አቅደው ስራ መጀመራቸውን ተናግረዋል። ያለንበት ቀበሌ በአመት ሶስት ጊዜ የሚመረትበት ቀበሌ ቢሆንም ከወትሮ ከነበረው ሰላም ጋር ስናይ አሁን በፈለግነው ደረጃ ባንራመድም በዚህ በሰላም ጉዳይ ማለት ነው ሰላሙ አንጻራዊ የሆነ ሄዷል። በአሁን ሰዓት አስተማማኝም ወደ አስተማማኝ ሰላም እየገባን ነው ያለ ነው። የሰብል ልማትም በተፈለገው ደረጃ ባሰብነው ልክ እንግዲህ ፈጣሪ ጨምርበት እናሳካለን ብለን ገብተንበታል። የደዋ ጨፋ ወረዳ ግብርና ጽህፈት ቤት ኃላፊ እንድሪስ መሀመድ በወረዳው ምርታማነትን ለማሳደግ ክላስተርን መሰረት ያደረገ ስራ እየተሰራ ነው ብለዋል። ወደ 8500 አካባቢ በማሽን ላይ ሸፍናል ከ8500 ደግሞ ወደ 6376ቱ በማዚያ እና በምርጥ ዘር ክላስተር በመስመር በማዳበሪያ በሙሉ ፓኬጅ የሚሰራ ብለን አቅደን እየሰራን ነው። ስለዚህ ዛሬ በጉቦያ ቀበሌ ጎሎቻ ክላስተር የማስጀመር ስራ እየሰራን ነው ማለት ነው ያለ ነው። አጠቃላይ እንደ ወረዳችን ባለፈው አመት የተሻለ ስራ ተሰርቶ ከ28 ወደ 31 ክትካባቢ ምርታማነት ማሽን ላይ ማድረስ ስለነበረ በዚህ አመት ደግሞ 36 ኩንታል ለማድረስ እየሰራን ነው ማለት ነው። ርብርብ እያደረግን ነው። የደዋ ጨፋ ወረዳ ዋና አስተዳዳሪ መሀመድ ጌታቸው በወረዳው ከሄክታር የሚገኘውን ምርት ለማሳደግ አርሶ አደሩ ሙሉ ፓኬጅን ተጠቅሞ እንዲሰራ በሁሉም ቀበሌዎች ድጋፍና ክትትል እንደሚደረግ አስረድተዋል። የባለፈው አመት አፈጻጸማችን ከባለፉት አመታት አንጻር ሲታይ የተሻለ አፈጻጸም ነበረን። ባለፈው አመት በተለይ ምርታማነት አካባቢ ከ27 28 አካባቢ ከነበረው ላይ እኛ እንደ ወረዳችን 31 ደረጃ ደርሷል። በፊት እንግዲህ ወረዳዊ ያፈጻጸሙ ወደ ሀያ አራት አካባቢ አንድ አመት ከፍ ይላል፣ አንድ አመት ዝቅ ይላል። ያው እንግዲህ የተፈጥሯዊና አንዳንድ ምክንያቶቹንም ታሳቢ ያደረገ ነበርና በዚህ አመት ደግሞ ከ ሰላሳ አንድ ወደ ሰላሳ ስድስት ከፍ እናደረጋለን። ይሄ ዝም ብሎ የሚመጣ አይደለም። መሬቶችን በአግባቡ ማለስለስ ይጠይቃል። አርሶ አደሩ ተግቶ መስራት መቻል አለበት። አስፈላጊ የሆኑ ግብአቶችን በኤክስቴንሽኑ በምክር ሀሳቡ መሰረት በአግባቡ መሰራት መቻል አለባቸው። ስለዚህ ይህንን መሆኑን አሁን እንግዲህ ያው በሂደቱ ውስጥ እየተከታተልን ነው ያለ ነው። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሀሰን ሰይድ በበኩላቸው ከ17 ሚሊዮን በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን ጠቁመዋል። ከአጠቃላይ እቅዳችን እንደ ዞን ወደ 65 ፐርሰንት የሚሆነው በማሽላ ነው የሚሸፈነው። ምናልባት በዚህ አመት ልዩ ትኩረት ሰጥተን እየሰራን ያለነው የክላስተር ስራ ነው። በእኛ ብሔረሰብ አስተዳደር ሁለት ዋና ዋና ሰብሎች ላይ የኮሞዲጂ ክላስተር ብለን በቅ ዲዛይን እየሰራን ነው። አንደኛውና ዋነኛው ማሽላ ነው። ከ22500 ሄክታር አካባቢ የሚሆን መሬት በክላስተር በማሽላ ብቻ ይሸፈናል። ቀሪ ሁለተኛ እቅዳችን ማሾ ነው። በማሾ ከ1700 ሄክታር በላይ የሚሆን መሬት በክላስተር ይሸፈናል ብለን ካጠቃላይ ካለን መሬት ወደ ከ24000 ሄክታር በላይ በማሽላ እና በማሾ ክላስተር ቤዝድ ወይም ክላስተርን መሰረት ያደረገ ዘር ነው የሚኖርም ማለት ነው። ከዛ ውጭ ያለው በተበጣጠሰ መልኩም ሊሆን ይችላል። ነገር ግን ደግሞ ፓኬጅን ባሟላ መልኩ ምርትና ምርታማነትን ልናሳድግ በምንችልበት መልኩ የሚሰራ የሚሆን ነው። እንግዲህ በዚህ ዓመት ሁሉን መሬታችንን በሰብል ሸፍነን በአጠቃላይ ወደ 17 ሚሊዮን ኩንታል እናገኛለን ብለን አቅደን ነው እየሰራን ያለ ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ጀማሊማም ነበርኩኝ። በያላችሁበት መልካም ጊዜ ይሁንላችሁ።